ልዩ የሰባተኛ ዓመት ክብረ በዓል ፕሮግራም የክርስቶስ ፈለግ ቤተ ክርስቲያን ከተመሠረተች እነሆ ሰባት ዓመታትን አስቆጠረች ታዲያ የረዳንን እግዚአብሔር ልናመሰግን ቀጠሮ መስከረም 25 ዕለተ እሁድ ከጠዋቱ 3 ሰዓት ጀምሮ በክርስቶስ ፈለግ ቤተ ክርስቲያን ቅጥር ግቢ ውስጥ ከተጋባዥ ዘማሪያን ጋር እግዚአብሔር አምላካችንን በዝማሬ ከፍ ከፍ እናደርጋለን መስከረም 25 ስላለፉት ሰባት የድል ዓመታት ለአምላካችን ውዳሴና የአምልኮ መሥዋዕትን የምናቀርብበት ፕሮግራም ስለሆነ ከጠዋቱ 3 ሰዓት ጀምሮ ቅዱሳን ወደ ክርስቶስ ፈለግ ቤተክርስቲያን በመምጣት እግዚአብሔርን ከኛ ጋር ያመስግኑ። አድራሻ፦ አዲስ አበባ፣ ጎፋ መስቀል ክትፎ ፊት ለፊት ወይም መሰረት ህንፃ አጠገብ። እጁንም ልጁንም እናያለን። ሻሎም ሻሎም፣ ቅዱሳን እኔ ነቢይ ታምሩ ጌታቸው እባላለሁ። ዛሬ በአይነቱ ልዩ የሆነ ፕሮግራም ልጋብዛችሁ መጥቼ ያለው ሰባት የድንቅ አመታቶች የክርስቶስ ፈለግ ቤተክርስቲያን ክብረ በዓሏን ታደርጋለች። በዛ ላይ እህቶች ወንድሞች ጋብዛችኋል። ታላላቅ እግዚአብሔር ሰዎች ጋብዘናል። በዚህ ላይ የተገኝታችሁ ውለታ ልዩ ፕሮግራማችን እንድትካፈሉ እጋብዛችኋለሁ። ሰባት ዓመት ቤተ ክርስቲያናችን ከተመሰረተች ሞልቶናል፣ ሆናል። እግዚአብሔር ከእኛ ጋር ያደረገውን የደስታችን ተካፋይ እንድትሆኑ በማክበር እጋብዛለሁ። ልዩ ልዩ ዘማሪያኖች አሉ። ከነሱ ጋር ድንቅ ያምልኮ ጊዜ ይኖረናል። እግዚአብሔር ያስደንቀናል። እንጋብዛችኋለን። ከኔ ጋር የነበራቸው ወንድሞች በዚህ ቀን አይቀርም። ሁላችንም ጌታን እናከብራለን። ከእኛ ጋር እግዚአብሔር እንድታከብሩ ጋብዛችኋለሁ። ተባረኩ። ይሻለሁ ልዩ የሰባተኛ ዓመት ክብረ በዓል ፕሮግራም የክርስቶስ ፈለግ ቤተ ክርስቲያን ከተመሠረተች እነሆ ሰባት ዓመታትን አስቆጠረች። ታዲያ የረዳንን እግዚአብሔርን ልናመሰግን ቀጠሮ መስከረም 25 ዕለተ እሁድ ከጠዋቱ 3 ሰዓት ጀምሮ በክርስቶስ ፈለግ ቤተ ክርስቲያን ቅጥር ግቢ ውስጥ ከተጋባዥ ዘማሪያን ጋር እግዚአብሔር አምላካችንን በዝማሬ ከፍ ከፍ እናደርጋለን። መስከረም 25 ስላለፉት ሰባት የድል ዓመታት ለአምላካችን ውዳሴና የአምልኮ መሥዋዕትን የምናቀርብበት ፕሮግራም ስለሆነ ከጠዋቱ ሶስት ሰዓት ጀምሮ ቅዱሳን ወደ ክርስቶስ ፈለግ ቤተ ክርስቲያን በመምጣት እግዚአብሔርን ከእኛ ጋር ያመስግኑ። አድራሻ አዲስ አበባ ጎፋ መስቀል ክትፎ ፊት ለፊት ወይንም መሰረት ህንፃ አጠገብ። እጁንም ልጁንም እናያለን።